እና ያው ውድ ተመልካቾች ዛሬ ወደ እናንተ መጥቻለሁ ማለት ነው። እና ያው እንደምታውቁት ወደ ኮምበልቻ ሄደናት እዛ ነው ያለሁት አሁን። እና ያው የኮምበልቻ ሕይወት ያው ስላለው ነገር ለእናንተ ልነግራችሁ ነው ወደ እናንተ የመጣሁ። እና ውድ ተመልካቾች ያው ይህ ብቸኝነት ምናምን በጣም ደብሮኛል። በጣም ነው የሚያስጠላው። መርሳ ያው ጎረቤቶች ጋር በቃ ያው ስለተላመድኩ ይሆናል ለምንታ ጭንቀኝም ነበረ። ያው አሪፍ ነበር ሆኖ ምናምን እዚህ ግን በቃ ከግቢ ሰው የለም። እሱም ከቤት አይውልም። በቃ ጨንቆኛል፣ በጣም በጣም ነው የሚጨንቀው። ብቸኝነት በጣም ነው የሚያስጠላው እና ደብሮኛል ነው የምላችሁ ተመልካቾች። አይዞሽ፣ አይዞሽ እያላችሁ አበረታቱ። ያው በጣም ይጨንቃል። ብቻ እዚህ ያለሁት በትሞት በጣም ጨንቆኛል ነው ያሁን። ያው ብቸኝነት ከባድ ነው። ያው ያልተለመደ ነገር በጣም ይከብዳል። እዚህ ሰውም ያው አለመድኳቸውም፣ ጎረቤቶቹን ገና አልተላመድንም። ከግቢ ምንም ተከራይ ምንም ነገር የለም አብሮኝም ቤት ውስጥ የሚኖር ሰው የለም። እሱ ነው እሱም ስራ ውሎ ነው የሚመጣው እና ሁ ያለሁበት ሁኔታ በጣም ይጨንቃል በጣም ጨንቆኛል። እና ሁዱ ተመልካቾች ዛሬ ያው ከዚህ ጭንቀት ተነሳስቼ በቃ አላድለን ትራንክ ባደርገው እስኪ ግን ደግሞ እውነት ንስ ነግራች ወላሂ በጣም ይጨንቃል። ግን ያው ከዚህ ጭንቀት የአንድ ሀሳብ መጣልኝ እና በዛውም ጨንቆኛል በቃ እና ብዬ የሆነ ግርግር ነገር ልፈጥር አስቤያለሁ ማለት ነው ያው ልክ ሲመጣ እኔ እዚህ ብጫን ቆይና ላብ ብና የደረስኩትኝ እና ከቤተሰቦች ርቄ መኖር አልፈልግም፣ ወደ ቤተሰቦች ልሄድ ነው ብዬ ጓገጭ ነው የሚልበት ማለት ነው። በቃ አላርለ ያው ይሄን አዘጋጅቻለሁ ይዤ ወጣ ወጣ ለው ሄዳለሁ፣ በቃ ሄዳለሁ ብዬ ይገለገላለሁ ማለት ነው። እንግዲህ ሊገልገል አይገልገል ልገልገል የሚያውቀው ነገር ማራ ጅ ይመችሽ ምናምን ካለም ያው አንጸልጥዬ እንደዚህ ተሸክም ይሄዳለሁ ማለት ነው። አረ በሙት ያፈርሰውን ቀር እንዴት ነው ምናምን ያው የሚለውን አብረን የምናየው ነው የሚሆነው። እኔ ግን ያው የምር የእውነት ስነግራችሁ በጣም ስለደበረኝ፣ ያው እንግዲህ ከፍራንኩ በመቀጠል ሻንጣ ይንሾ እወጣለሁ ማለት ነው። በቃ ወደ ቤተሰቦች ናፍቀውኛል፣ እዚህ መኖር ከብዶኛል፣ ስለዚህ ወደ ቤተሰቦቼ መሄድ አለብኝ። ከነሱ እርቄ የመኖራችንን ብዬ ያው ጸብ ግር ግር እፈጥራለሁ ማለት ነው። ያው ግር ግር ወል ያለውን ነገር ያው ሲመጣ አብረን የምናየው ይሆናል። እና ውድ ተመልካቾቻችን ያው ላይክ፣ ሸር፣ ሰብስክራይብ በማድረግ አበረታቱን ከፍ ከፍ አድርጉን። የምንኖረው በእናንተ ላይ ያው እንግዲህ ስለሆነ ማለት ነው። እና አበረታቱን ላሉ እንግዲህ ያለው ነገር እሱ ሲመጣ ብረን ምን ላይ ይሆናል። ተከታታይ ነው ለይደስ እስካሁን ያው እስኪ በዚህ በመስኮቱ በመጋረጃው ላሳያችሁ በዚህ እንደዚህ አድርጊ ማለት ነው።

እስኪማሩ ሳይመኩበትን ህይወት በቃ ከአራት ከአምስት ሰው እዚህ አንድ ሰው እንኳን ድምጽ አሰማም። በጭራሽ የሱ ድምጽ እኮ የሚባል ነገር አይሰማም።

በፍቅር የምትወደኝ ከሆነ ነ ማለት ነው፣ ከሆነ ተውን በቃ በቃ ልሂድበት እኔ ነው ሆ ሳልቅስ ማንም ምንም እዚህ ሰው የለም የሚያነጋግርኝ። በቃ ምንም አይነት ድምፅ ከቴሌቪዥን ውጭ ነው ሰሞኑን። እኔ ደግሞ ሁለታችን ቤት እኔ መሄድ አለብኝ። ቤተሰቦች ናፍቀውኛል። እኔ እነሱ ጋር መኖር ነው ያለብኝ እኔ

እንዴት ነው የማይሰሩ በተገኘ አምስት ቀን እኮ በስነ ስርዐት እንትን አላልም አይደል እንደ እሱ ቢያንስ ሰው አንድ ወር ቆይቶ እንደው ይሁን የእውነት ስነግርህ በጣም ደብሮኛል በጣም ግን ደግሞ ያው ሁሉም ነገር ቀልድ ነበረ ቢደብረኝም ለዐላማ እስከ መጣን ድረስ አላማችን ወደ ኋላ አልተወውም እየደበረኝ ብሎ ወደፊት መጓዝ ነው የምመጣው

ማለቴ እንዴት እንዴት ናት? ይሄ እኮ በዚህ ሀሳብ እኮ ምን ተሀሳብ እኮ ነው አሁን ይታለፋል። እንዴት ይታለፋል? ይኸው ተሳካልኝ ነው ኑሮ ችላ ደስ እና ውድ ተመልካቾች በጣም ደብሮታል። በጣም አዝኗል። እንዴት እንደው በዚህ በአምስት ቀን በአምስት ቀን እንዴት እንመለስ ትለኛለች? እንዴት ምን አይነት ሀሳብ ነው የምታስበው? እዛውን ቅር አልሄድ ማለት ትችል ነበር ምናምን ብሎ በጣም አዝኖብኛል። ግን ደግሞ ታውቃላችሁ፣ ያው እንግዲህ ከዚህ በፊት ብዙ ማስደንጋጭ ፍራንኮችን አድርጎኛ ቃል እና ለዛ ብድር ይለኝላለሁ እና ደግሞ የእውነት ያው የእውነት ነበር ያው የእውነት ደብሮኛል። ግን ደግሞ እሱ ማስደንገጥ ፈልጎ ነበረ። ያው አስደንግጫዋል ወይ እና ሁሉ ተመልካቾቼ የነበረን ቆይታ ይሄ ይመስል ነበር። እሱ ምን ያው በስነስርዓት አውራቸው ብሎ እኔ በጣም የያዘን ጉብሽ አላወራቸውም፣ አሁን ላይ የማወራበት ሙድ አደለም ብሎ እምቢ ብሎ ለብቻው ገለል ብሎ ተቀምጧል ማለት ነው። እንግዲህ ሁሉ ተመልካቾቼ ያው በቀጣይ ቪዲዮ እስከምንገናኝ ላይክ ሸር ሰብስክራይብ በማድረግ አበረታቱኝ እላለሁ። ቻው።